ሚሸማቀቅ እየመሰላችሁ ነው? ማን እንትን የሚል መስላችሁ? ያለ ፊልተር የፊልተር እንደዚህ ትሆናለች፣ እንደዚህ ታረጋለች፣ ታጨሳለች፣ ትጠጣለች፣ እንዲህ ትላለች። ማን የሚሸማቀቅ እየመሰላችሁ ነው? በመቤቴ ማን አረጋሽ ትሙት፣ ማንም። በእንዶ የምሬ እናምላችሁ፣ ማንም። እንዲሁም ጎበዝ ጀግናው ነው። እዚህ ሚዲያ ላይ መቀጠል ነው ያለበት። በተለየ በሰዎች እንትን የሚባል ሰው ካለ ጎበዝና ጀግና መሆን ነው ያለበት። አንድም ሰው አጥፍታችሁ አይተን አናቅም። አንድም ሰው አንድም ሰው ሳሪናት እንደ እክልዬናት እንደ የፊልተር ያለ ፊልተር መሲናት እንደ ውፍረቷ ነው፣ እንደ ቀሚሷ ነው፣ እንደ ጋይስ፣ እኛ የስራ ሰውነን፣ ከይቅርታ ጋር ምን ታመጣላችሁ? ምንም የምታመጡት ነገር የለም። ምንም፣ ማርያምን፣ ማርያምን አረጋሽትም፣ ምንም አታመጡም። እመቤቴ ምንም አታመጡ። ዝም ብላችሁ ብቻ ነው የምቀባጠሩት። ፍሬን የሆነ ቦታ አግኝታችሁ በፊልተር ያለ ፊልተር ለቀቃችሁ፣ ምን አላችሁ? ምን አላችሁ? ምንድን ምን አመጣችሁ? ምንም ምንም የምታመጡት ነገር የለም። ሰው የራሱን ህይወት እየኖረ ነው። የራሳችሁን ኑሮ አትኖሩም። ስሩ፣ ለውጡ፣ ተለወጡ፣ ጎበዙኑ፣ በርቱ፣ ጠንክሩ። በቃ ምን አገባችሁ? ምን ታመጣላችሁ? ምን ፊልተር ነው እንዴ? እንዲህ ነው እንዴ? ሳራ ናት እንዴ? ሙኒት ናት እንዴ? መሲ ናት እንዴ? እንዲህ ናት እንዴ? አረ በጣም አይደብራችሁም ጋይስ ስሩና ንናቸው ሆኖ ሳሪዬ፣ አስጨንቀናቸው አስጨንቀናቸው የቀን የሌሊት ሆነንባቸው ነው እንጂ ስራቸውን በነበር ማወቅ ያለብሽ ከጭንቅላታቸው የማን ወጣ በሽታ ሆነንባቸዋል። ረስማሙ ደንፈስ እንጂ ስለራሳቸው ሌሉ ነበር እን ስለኛ ከሚፈተፍቱ ኧረ በጣም በጣም ነው የምታስጠሉት። ማርያም እኔ አሁን ስገባ እኮ ቪዲዮ አይቼ ሳሪ ናት እን ማሪ በጣም ወልጅ አለው። ምንም ችግር የለም። ምንም በሆን ምንም የሚቆጭ ነገር የለም። እናንተ ራሱ የራሳችሁን እድሜ ኑሩ፣ ስሩ፣ ተለወጡ። ራሳችሁን ጥልቅ ደረጃ ለማድረስ ሞክሩ፣ ጥሩ ነገር አድርጉ፣ በርቱ፣ ልባችሁን እጽዩም። ከዛ በኋላ እንዲህ ለብሳ ሄደች፣ እንዲህ ሁና ሄደች፣ እንዲህ ብላ መጣች። ምንም አታመጡም። ጋይ ሰው ባለው ነው፣ ማንም በራሱ መልክ፣ ማንም እግዚአብሔር በሰጠው በፈጠረው በአምሳሉ ማንም እንትን የሚል የለም፣ የሚሸማቀቅ የለም፣ አይነ ስውርም ቢሆን እጅ የሌለ ቢሆን ጆሮ የማይሰማ ቢሆን እግር የሌለ ቢሆን እሱ በፈጠረው ፍጥረት ማንም አይሳሳትም። ማንም የሚያፍር የለም። የሰው ልጅ በምንም ነገር ቢሆን የእግዚአብሔር ፍጥረት ነው። ማንም እሱ በአምሳሉ ቁጭ አርጎ የሰራው ነው። ችግር የለበትም። እድሜ ደግሞ በጣም በሚገርመው ነገር ብርቅ አይደለም፣ ድንቅም አይደለም። እናንተ ናችሁ የምትደነቁት፣ እናንተ ናችሁ ሰው በማርጀቱ ወይም ደግሞ እድሜው ገፋ በማለቱ የምትሳቀቁት እናንተ እንጂ አይደለም። በእድሜ የምንሰራውበት ነው ቁጥር ነው እድሜ ባይዘ ወይ? ቁጥር ነው ቁጥር፣ ይህ ቁጥር ነው። በእድሜያችሁ ምን ሰራችሁበት? እኔ እግዚአብሔር ይመስገን በጣም ብዙ ነገር ሰርቻለሁ። በጣም ብዙ ነገር ሲቀትል እግዚአብሔር በፈጠረው ፍጥረት አይኗ፣ ጥርሷ፣ መልኳ፣ ቦርጯ፣ እንዲኗ እኔ እግዚአብሔር ስሪት ነኝ። በቃ መድኃኒዓለም አስተካክሎ አሳምሮ ቆንጆ አድርጎ የፈጠረ ፍጥረት ነኝ። ምንም ነገር የማይወጣሉ ከልብ ቢሉ ልብ ንጹህ፣ ከአቋም ቢሉ አቋሜ ቆንጆ ከሁሉ ነገር አስተካክሎ የሰጠኝ ቢጎለኝ እንኳ አላማረው፣ ምክንያቱም እሱ በስራው ትክክል ነው። በቃ ማድረግ ነው የሚችለው ሁሉም ማ አምኜ ነው የምቀበለው። እናንተ ግን አንድ ሰው አይን ከሌለው አይኑ፣ አንድ ሰው ጥርስ ከሌለው ጥርሱ፣ አፍንጫው ነው የምት በቃ በእግዚአብሔር ስራ ነው የምትገቡት። ምንም ልታመጡ አትችሉም። በነገራችን ላይ እኔ ላይ የምታመጡት ነገር የለም፣ ምንም አታመጡ። እንደዛ ነው።

ሪኮ ተሰቃ ኔ መሲ ጁ መሲ ፍረዱኝ። አብስትራክት የሆነ ወሬ አልገባሽ እያለ ምን ተብሎ ነው ንገሪኝ። እኔ የምንለው ራሱ አልገባኝ እኮ፣ አጀንዳ ጠፋኝ ከሳሪቴ። እሷ ከመሲ ጋር የህዱትን ያለ ፊልተር አይተው ማለት ነው፣ ያለ ፊልተር አይተው ሳሪ እንደዚህ ናት እንደ ሳሪ ብለው ያለ ፊልተር እና በፊልተር። አሁን አንቺ በፊልተር ነው የተቀመጥሽው? አዎ እዛም መጥቼ ሳይሽ እንደዚህ ሆነሽ ብዬ ነዋ። መሲሻል ሰላም ነው? አይሰማም። ወይዬ፣ ወይዬ ሰኒ እያለሁ ልሽ ማለት ነው። ፊልተሩ እራሱ የማይሰራለት ሰው አለ አይደል? ትላለሽ ዩዝት ያለውን አላየሽውም? እንደ ፊልተሩን ዩዝት ተጠቀሚው ያለውን አላየሽውም? ማምዬ፣ ወይዬ፣ ሰኒ አንቺ እኮ ንግግርሽ ላይ አለ አለሽ፣ ዙሪያ ላይ ፍንዳታ የሚበዛው እኔ እራሱ ካየር ወይ አልወጣ ያለ አንድ ቃል አለ ያንቺ ቃል ሁሌ እንዳስታውስሽ የሚያደርገኝ ምን አለች? ድሮ ነው ያለችው። ባይንድ ወሽ ብላ፣ እኔ ራሴን ስንቴ ቼክ እንዳደረግኩኝ። ባይንድ ወሽ ምንድን ነው? አይገባሽም። ካልገባሽ ፈንጂ የሆነ ንግግር አትናገሩ፣ ሰው እንዲረሳችሁ። ሳሪ የኔ ማረኔ የሁልሽ በፊልተር ያዩኝና መቼ ቤተክርስቲያን ሲሄድ ነጠላ የለብሼ ሻሼን ግጥም አርጊያ ስሪ ሲሄድ አይ ይሉኛል፣ በፊልተርና ያለ ፊልተር አንድ አደለሽም ቆንጅዬ ነሽ ይሉኛል። ስለዚህ ቆንጆም እንዳልሽ ነው ማሪ አንቺ እኮ ጨረሹ። የፈጣሪ ስራዎች ነን እኛ አፍንጫችን ባያምር አይናችን ባያምር እግዚአብሔር ነው በቃ ሰርቶ እንትን ያለ ና ሲናገሩ፣ እኛን ሳይሆን ፈጣሪውን ነው እንትን እያሉ ያሉ። ስለዚህ ችግር የለም ደግሞ ፊልተር የተፈጠረው እንድንጠቀም ነው እንጠቀምበታለን። ከፊልተሩ ይዞ መሄድ ቢቻልም ይዘነው እንሂድ ነበር። ውጭ በአካል ስንገናኝ ግጥም ታደርጊው ነበር ፊልተር ስለዚህ ችግር የለም የፈጣሪ ስራዎች ነን ሁላችን ማሪ አ እኔ ጥያቄ መጠየቅ የምፈልገው እንደሆነ ታውቂያለሽ መሲ ሰው መሆን ያለበት ምን መሰለሽ ያኒ ባል ወይም ደግሞ ሰው የሚንትን የሚለው ነገር ነው መሆን ያለበት አንቻውን ሳሪ ፊልተር አላት የላትም አረጀች አላረጀችም ብለሽ ብቲ ምንድ ነው የምታመጭ ምንም የምትፈይጁ ነገር ላይ ለምን ጊዜሽን ሽን አታው ብዙ ስረተው የሚያወሩ ሰዎች ራሳቸውን ገደ ራሳቸውን መደበቁ የሚፈልጉ ሰዎች ስለ ሰው ነው የሚያወሩት። ስለ እነሱ እንዳታስቢ እንዳታይ በቃ ማምታቻ ይፈጥሩልሻል። ገባሽ? ዛሬ ሙና ሲሉ ነገ ሳሪ ጎዲያችሁ፣ መሲ ሰኒ ገለመሌ ገለመሌ ሲባል እነሱ ይረሳሉ። ገባሽ? አፈመሱን በግድ በግድ በጣም

ለአቀሳሰር ብዬ ነው ሳሪ አጀንዳ ጠፋለች። ኮኪ ያው እንዴ ዜድ እንኳን እኮ መቆጸት አቆመች እኮ እኔን አቆመች። ትዎች እኮ ሙኒት በቤትሽ መግባት አለብሽ ላይ ብላይ እንዴ ና የሚካይ አለሁልሽ ማሚ። ኧረ አስፈምሽኝ፣ እኔንም ወንድማችን ስረቅ እንደኔ ስረቅ። አንድ ጊዜ እስኪ አስፈምሽኝ እባክሽ። ደልል ወይም ስረቅ አፈምሳለሁ። እሱ ነው የሚያፈምሰው። በቃ ደላላ ብለው ነው ያፈመሱኝ። ሌባ ብለው ነው ያፈመሱኝ። አልመለሰልኝ የምላለው መረጃ ሲባል ማን ይጠይቀኛል? አልሰጥም መረጃ። ለሕግ ነው የማሳየው፣ ግን ሰርቆኛል

የለም በቃ ችግር የለምድንቹ ከመጣሻት ልጅ አካውንት ተቀበኝ፣ ለእኔ ላኪልኝ። እኔ ደግሞ ለሽታዬ ልሰጣታለሁ። ሽታዬ አስገብተሽ ደረሰ ለእኔት ዋስታ የምታወሪኝ ደግሞ ከእኔ ጋር ነው። ሽኝክሳሽይናላላ ቶ ላላ እሷ እንደዛ ላለች ላተረጋ አንቺ ተረጋጊ። እሷ እንደዛ ላለችም እሷ ያለችው እኔ የሰጠኋት በዚህ ብር ነው ብላ ብላለች። አንቺ ደግሞ ለችግርሽ ውላልሻለች። ለችግርሽ የዋለልሽን ሰው ደግሞ መርሳት የለብሽም ሊሆን ነ እኮ። ቆይ ማርያስ ቆይ ቆይ ቆይ ቆይ ቆይ ቆይ። ካላስ ጋይስ እኛ የምናፈምስበት እንትን የለንም። ሰዓት የለኝም። እኔ ስራ ላይ ነኝ። አንቺ ዘጠኝ ሺህ ብሩን ስጫት፣ በአካውንት ሺህ ላኪ። ከዛ ውጡ በቃ። እኔ ስራ ላይ ነኝ። እሺ ቤተሰብ፣ አካውንቱን ላኪ ማለት ነው። ሰው ፈልጎ አሁን ባወራችኝ ዋስታፕ ልላክላት አሁን በምታወራኝ ልጅ ስድስት ዓመት ምናምን በፊት ነው። ብዙ ጊዜ ፈልግያት አለው እና በዛን ጊዜ እችው ጓደኛ አይነት የኢትዮጵያ ተሳፍራ እኔ ብር ከላኩ በኋላ ብር ላክልኝ ስትለኝ አንድ ሺ ምናምን ብር ተበደርኩና ላኩላት። በአጋጣሚ የነበርኩበት ቤት ከባድ ቤት ነበራ፣ ሳላስብበት ነው እዚህ ወደ ፉጀራ እናቷ ቤት መጥቼ ከእናቷ ጋር ተጣልቼ ልብሴንም ልብሴን ሳልወስድ ነው ሊያሳፍሩ የሚስሉ እኔ ለቢሮ ደውዬ ወደ ቢሮ ሄድኩ። ስልክም ተቀማው። ያ ብር እኔ ጋ ነው ቀራ። የእኔ ደሞዝም ልብሴም እነሱ የምነሱ ጋ ነው ቀራ። ቡዳቤ ማለት ነው። እና ስሟ ሴብ ትባላለች። አንድ ሺህ ሰጣኝ ሶስት መቶ ብር ሰጥቻት ነበረ። አንድ ሺህ ሰጣኝ ሶስት መቶ ብር ማለት መጀመሪያ ላይ ሶስት መቶ ብር ነበረባት የእኔም ብር ከዛ እሷ ጓደኛ ኢትዮጵያ ገብታ ብር ላክል ስትለኝ አንድ ሺህ ብር አመጣው ሰባት መቶ ብር ነበረ እኔ ገና የሚሆነው ማለት ነው ሶስት መቶ ብር ስዋጋ ስላለኝ ከሶስት መቶ ብር ውስጥ የሰላሳ ብር ካርድ ላከችልኝ የሚቀርብኝ ሰባ መቶ ሰባ ብር ምናምን ነዋ ሰባት መቶ ሰባ ከዛ እኔ ከዛ ቤት መልኳን አላቀትም ስን ስማን ብቻ ዜ ማለት ዋናው ማውቀው እንጂ መልኳን አላውቃትም። እኔ አሁንም ብትመጣ መልኳን አለይም። ትድኛለሽ፣ እሺ፣ አይዞሽ። እናመሰግናለን። እግዚአብሔር ይስጥልን፣ ቅድስት እግዚአብሔር ያክብርልን። አሁን እኔ አካውንት እሰጥሻለሁ ዛሬ እና ነገ ልታስገቢላት ትችያለሽ። ሳሪ እንደት ነሽ? ሰሙ አላፊ አርግሽ እሺ። እኔ ውድ አሜን። ኔ ውድ እና አካውንት ደኔ በውስጥ ላክል። እሺ፣ አንድ ጊዜ አትውረዱ። ተስፍሽን እንጥራው። ተስፍሽ አካውንት ይስጠንና ዛሬና ነገ አስገቡላት። ምክንያቱም ዳኒ ነገ ትኬት ከቆረጠላት ስትሄድ ለአንዳንድ ነገር ለእጇ እንዲሆናት እሺ። ቆይ አትወረዱ፣ ቆይ ተስፍሽምጣ ጁዬ ተስፍሽ የለም። የምትባለው ልጅ እዚህ ወጥታ በደላላ ምክንያት ውጭ ወድቃ ነው። እንደውም ያገኟት ልጆች ውጭ ሲያገኟት አመጧት። ና እንደዚህ እንትን ሲሉ ላ ትክክል ነው። አስራ እዚህ ይዘዋት መጡና እባክሽ ገዣት ምናምን ሲሉ ወደ ሀገሯ መሄድ ነው የምትፈልገው። ምክንያቱም ጡቶ አካባቢ የያዘ እንትን አለ፣ ምንድነበረ? ሞራ ነገር አለው። ያ ደግሞ ሞራ ወጥቶ ካልተገፈፈ በስተቀር ወደ ካንሰር ይለወጣል፣ ወደ ቁስልነት ተብላ በጣም ነው የምታለቅሰው። ሰው ውጭ ነው የምታድረው። ሰዎች እያገኟት ነበረ። መጨረሻ ላይ እኔ ዲሴፓሲሽን ጨርሰሽ ከመጣሽ ትኬት አስቆርጥሻለሁ ብያት ነበረ። ዲሴፓሲዋ ለምና ጨርሳ መጣች። አሁን እና አሁን ኢትዮጵያ ስትመጣ የደብረ ዘይት ልጅ ናት። ስለዚህ ትኬቱን ዳን ይቻላት፣ እኔ ቁርጥላታለሁ አለ በጣም እናመሰግናለን። ግን ተስፍሽ ወደ ደብረ ዘይት ለመሄድ ትራንስፖርት ያስፈልጋታል። ያንን የትራንስፖርት ብር የተወሰነ እዚህ ልናዋጣላት፣ አካውንት ቢኖራት እንኳ እስከሚሰጧት ድረስ ስለማትችል፣ አንተ አካውንት ካለ በዛ ይግባላትና አንተ ተቀበላትና አውጥተህ ሰጥተህ ወደ ደብረ ዘይት ብታሳፍራት፣ ቤተሰብ ስለሌለ ለሌላኛ መጠቀምበትን አካውንት ስምት መቶ ብር ነው ያለው። ስክሪንሸት አንስቼ ልክልሻለው፣ በዛ ተጠቀሙ አስገቡላት። እና ስት መታ ትራንስፈር አርግላታል። እሺ የሚገባው ዛሬና ነገ ብቻ ስለሆነ ብዙ ብር አናስገባም። እንዴት ትሆናለች? ስለዚህ ለምንድን ነው ብላችሁ የምትሉ ሰዎች እኔ በጣም ነው የሚገርምን። አሁን ማንን ጥሩ ተባለ? ተስፍሽን ጥሩ፣ ተስፍሽን ጥሩ አላችሁ። ተጠራ መጣ። ሰው የሚወደደው በምክንያት ነው። አያ አስር ብርም ቢሆን ብትሰጡ ለዚች ልጅ ማረፊያ እንዲሆናት ነው ለሌላ አይደለም። እናንተ ነገ ትቸገራላችሁ። ነገ እናንተ ያላችሁበትን አታውቁም። ነገ ምን እንደሚያጋጥማችሁ አታውቁም። ግን ሌላ ቦታ ሀገር፣ ተቀምጦ ለሚያሽቋልጥ ሁሉ እናንተ በዛ ልክ መለካት የለባችሁም። አረብ ሀገር ያለን ብዙ ችግሩን እናውቀዋለን። አሁን ይቺ ልጅ ከአዲስ አበባ ወርዳ ናዝሬት ለመሄድ የሀገሯን አትገባበት ጊዜ ላይ ነው የደረስ ነው። ማንን አምነን ነው የምንልካት ከዚህ ክፍለ ሀገር ግን አያችሁ፣ ተስፊሽ ስለሆነ ኮርተንበት ወንድማችን ጋር ሂጅ አላት። ዛሬ እኮ ሰው የሚቀበል ሁሉ ይቸግራል። የእናት ልጅ ራሱ ሲኖረ ነው የሚወድ፣ የእናትሽ ሲኖርሽ ነው የሚወዳት። ያለ ገንዘብ ማንም ሊቀርብ ሊወዳ አይችልም። እናንተ ደግሞ ብልጥ መሆን ያለባችሁ፣ የሚጠቅማችሁ አይዟችሁ የሚላችሁ ነው ማወቅ ያለባችሁ። ከዚህ ተነስታ አዲስ አበባ ካስገባና ናዝሬት እንዴት ብላ ነው የምትሄደው? መቼም ከአዲስ አበባ ናዝሬት በእግሯ አትሄድም። ስለዚህ ሁላችንም ቢሆን ማስተዋል መቻል አለብን። እኛ የምንወዳቸው ሰዎች እኛን ረድተው ሳይሆን እናንተን ስለሚያግዙልን ነው እናንተን አይዟችሁ ስለሚሉልን ብቻና ብቻ ነው። ምክንያቱም እናንተ ትለያላችሁ፣ እናንተ መታገዝም ይገባችኋል። ይቺ ልጅ ወታ ስትጣል እዚህ ላይ ማርያምን ነው ምላችሁ። ሁለት ልጆች ሲያመቷት በጣም ነበር የምታለቅሰው። ቤትዬ በእውነት መተኛት ሁሉ ሰውነቴ በቃ አሁን በዚህኛው ቢያሳያችሁ እውነት፣ እስቲ ዞር ልበልና እንደዚህ ያሽል ዞር ቢያሳያችሁ ከኋላም እዚህ ጋር አበጠ ማለት ነው። እሱ አስተኛኝ፣ ከኋላይም አበጠ ጎኔ ማለት ነው። አስተኛኝ፣ በቃ አለቅሶ እንዳለ ቪዲዮ የምለቀው ብቻ ነው። ለምንድን ነው ያን ሰው ይመለከተኛል፣ እይታ ያለ ሰው

እስከ ሰኞ በቃ ታገሷት። እሺ በእናት እኛ በላይ ጀግኖቹ እነሱ ናቸው ሳሪ ምንም ተቀበለችኝ። ቤቲ ትባላለች። አመስግኑ፣ በእውነት ስርበኝ ራቤን በቃ አመስግኑልኝ። እግዚአብሔር አምላክ ይስጣት። አመስግኑልኝ፣ ቤቲን ማለት ነው። እኔ ጨንቀኛ ከሁለት ልጆች ጋራ ይህ ደግሞ ከና የማሜ ትስቃያለች። እሷን እሷንም አመስግኑልኝ። ከአጠገብ የለችም አሁን። እና ይህንን እለዋለሁ። ኤኒዌይስ እኛ እሺ ሌላውን እንትን እልሻለሁ። እኛ የምንፈልገው ሰው መርዳት ነው። ቤተሰብ ሰው መርዳት ማለት አያችሁ፣ ይችን ልጅ እነዚህ ሰዎች ባያስጠጓት እኛም አናገኛት ነበረ ሜዳ ላይ ወርቃ። አሁን ሰው በህይወት እያለ ነው መረዳዳት ያለባት። ከኛ በላይ ቤታችሁን ከፍታችሁ የምታሳዩ ከኛ በላይ እኛ ጋር አምጥታችሁ የምታሳዩ እናንተ ተባለ ስለዚህ ሁላችሁም ቢሆን መረዳዳት መቻል አለባችሁ በጣም ነው የምናመሰግነው ማዚ እንኳን ደህና መጣሽ ማዚ ማዚ መቅድዬ እኔ ቆንጆ እኛም በጣም ነው የምንወድሽ ማዚ ሚዩታንሺ ማዚ ወየ ሳሪ እንዴት ናችሁ ሰላም ነው፣ እግዚአብሔር ይመስገን። ደህና ነው። ሰላም ነው። ሱቅ ነሽ? ሱቅ አይደለሁም ወደ ቤት እየገባሁ ነፅ ሸርሸር ስታደርግልኝ ምንድን ነው? አልገባኝም። እኔ ገና እየገባሁ ያለሽ መአዚ እኛ ይቺን እሷ አፋኖስን ያገኘናት በእርግጥ መንገድ ላይ ነው እኔ ጋር መታ ነው እና ታማለች። ወደ ሀገሯ ለመሄዳ ጠላ ታግልግት የላት ነው

ጋይስ ማዕዚን ፎሎ አድርጓት። አያችሁ፣ ሰው የሚረዳዳው በዚህ ነው። ሰው የሚረዳዳው ደግሞ ሙኒቴ ፀጉሯን እዚህ ፀጉር ቤት አለ፣ እኔ እነግራቸዋለሁኝ። እነሱ እነ ሮዝ ፀጉር ቤት እነግራታለሁ። ሮዝን ፀጉሯን እዚህ ጋር ሮዝ ፀጉር ቤት አለች። ይሄን ቆይ ትሰማኛለች ከዚህ በፊት ዝኑ ስትሰራባት የነበረችው አጅማን እዚህ ጋር ነው፣ እኛ አካባቢ ነው። ትሄድና እዛ ሮዝ ፀጉር ቤት ትሰራለች። እኔ እነግራታለሁ፣ በነፃ ይሰራታል። ምን ችግር አለው? የሰው ልጅ የሚረዳዳው በዚህ በዚህ ነው። ከዚህ ውጭ ማንም ሊረዳዳ አይችልም። ሰው ባለው ነው። ገባችሁ? ቆይ ልትሄጂ ስትይ እሑድ ዕለታ ትሄጂ እና እኔ አሁን እነግራታለሁ። ሮዝ፣ እንዴት ነሽ? ደህና ነሽ ወይ መልኳን ካላወቅሽ እንዴት ነው የምታውቂው? ምን አልሽኝ? ዛሬ ከኢትዮጵያ ስትመጣ ያመጣችልኝ ስጦታ ነበር እሱን ጠይቃት አለው ነው መሰል የምትለው አይደል? ሙሉ ታውሪ አሁን እኔ ልጅቷ መልኳን አለያትም። የሆነ ስጦታ ከኢትዮጵያ ይዛ ማለት ለራሷ ይዛ መጣችና ሙሉ ይያትና ገርቶታው መለያ ቢሆናት አትናገሪ ያ ስጦታውን እንዳትናገር። እኔ አልናገርም። እኔ ካስፈለገ በውስጥ ለሳራ እነግራታለሁ። ያኔ ስጦታ መታ ከነገረችኝ እኔ ብሯን እሰጣታለሁ። እኔ መልኳን አሁንም ቢሆን አለያትም፣ እግዚአብሔር በሚያውቀው እኔ ስሟ ብቻ አዜብ እንደምትባል ነው የማውቃት። ብዙ ጊዜ እንደውም ከእኔ ነው ብር የምትበደረው። እዛን ጊዜ ብቻ እንዳጋጣሚ ሆኖ ብር እጄ ላይ ስላልነበረ ነው እጄ ከእሷ የወሰድኩት የሰው እንዴት ነው መልኳንም አታውቂውም? እንዴት ነው መልኳንም አታውቂውም? ያኔ እንዴት ነው መልኳንም አታውቂውም? አብራችሁ አልነበራችሁም ወይስ ምንድን ነው? ቆይቷል። ሳሪ ስድስት አመት ነው ጋጭር እና ስድስት አመት ነው። ቤት ነን አቡዳቢ ነበር ማለት አጭር አንድ አመት ነው። ለምሳሌ እኔ አሁን ሙኒት የዛሬ 18 አመትም አጠፋኩ የዛሬ በድብቅ ነው ሊገናኛት በድብቅ ነው የምንገናኘው። እኔ ማለት መልኳ እንደዚህ ነው ብዬ ያለ እያትማ ነው ፍራም መሆኗ እኮ ዞሮ ዞሮ ይገናኛል። አይደለም አይደለም። አሁን ለምሳሌ እሷ አሁን አንቺ ጓደኛ የዛሬ አምስት ዓመት የተበዳደሩ ናቸው። የዛሬ አምስት ዓመት ተበዳድረው ምን አለች ሴትዮዋ እኔ እ። አብሮ ነው ሰሩት። አብሮ ነው ሰሩት። እኔ እኮ በድብቅ ነው የሚገናኛት። አብሮ ነው ሰሩት። አሁን እሷ ምትልሻት ሁለት አመት ምናምን አብረን ሰርተናል። አሁን ምታወራሽ ታይ ነው ወይ ፊልም አይደለችም። ለማንኛውም ለማንኛውም ስምሽ አንቺ ማንኛውም ስምሽ ይሄ ብርጌ ይባል። ብርጌ ለብርጌ በዛሬ አምስት ወይም ስድስት አመት አልበድረሽ የነበርሽ ሀበሻ ነይና ምልክት ከዚህ በፊት ከኢትዮጵያ ስትመጣር ትባላለች። ከዚህ በፊት ስትመጪ ያመጣ ሽላትን ስጦታ ትነግሪና ከዛ ሀቅሽን ትወስጃለሽ። አለቀ። ግን ያው መልክ የሚያምታታው ፊሊፒኖ፣ እንደው ፊሊፒንም አያምታቱም። ቻይና ሲሆኑ ነው እንጂ አበሻ አያምታታም። ልቅም ያለ መልክ ነው ያለን። ስታየት ሻላት አስታውሻታለሽ። ምንም ስትሉ አትጨቃጨቁ፣ ሳሪዬ። አሁን ሁላችንም ዱዓ ማድረግ ያለብን አላ ያን ዘመን እንዲመልስ አይደለም። ሳሪ የሰጣችኝ ሳሪ ዕቃ አለ። እኔ በውስጥም ለአንችን በውስጥም ለአንችን ልነግር እችላለሁ። የሰጣችኝ ዕቃ አለ። ያንን ዕቃ ከነገረችን፣ እኔ እኮ ብሯን መብላት ከፈለኩ ወይ መሸወር ከፈለኩ እኮ አልወጣም። እኔ ብዙ ጊዜ ፈልግያታለሁ። ሳሚ ጋም ብዙ ጊዜ ደውዬ ነበረ።

ያ ብር ራሱ ጠፍቶን የከፍዬ ያለው የሰውን ብር ማለት የእሷ ደግሞ በጣም ረብሾኛል። ለብዙ ጊዜ ፈልጌያታለሁ ላገኛት አልችል የስጦታውን